ሄሉዬ የኔ ቆንጆ፣ ለዚህ ኮን የምወድሽ የኔ ውድ፣ የነገሽን እያሳመርሽን ያለሽ ና ከምንም በላይ ቤተሰቦች ሄሉን ለምንድን ነው የምወዳት? ለቤተሰቦቿ ያላት ክብር ለቤተሰቦቿ ከምንም በላይ ቅድሚያ ትሰጣለች። ና የነገሽን አንቺ በአባትሽ እምባ፣ በአባትሽ ምርቃት የነገሽን እያሳመርሽን የኔ ውድ ና የእነሱ ምርቃት ደግሞ የትም ቢሆን ጥሎ አይጥልሽም። ብትታመሚ፣ ብትጠቁሪ፣ ብትከሺ፣ ብትነጭ፣ ምንም ቢሆን ቤተሰብ ጥሎ አይጥልሽም። ና ለቤተሰብ ያለሽ ነገር በጣም እንጃ እኔ በጣም ነው እንደ ወዳት ያደረገኝ እና ዛሬ እንግዲህ ሄሉዬ ለአባቷ የሀገር ልብስ ገዝታ እንግዲህ በስጦታ አበርክታላቸው። አባትየው ታውቃላችሁ፣ ሄሉን ሲያዩ ማልቀስ ይወዳሉ። እና በነገራችን ላይ የደስታ ለቅሶ ነው፣ እንደ ምርቃትም ነው እኮ የአባቴ እናት ለቅሶ እናንተ ስታደርጉላቸው የሚያለቅሱት ያ ለእኛ ምርቃት ነው እግዚአብሔርን። እና የሄሉ አባት ደግሞ ይህንን ስጦታ በልብስ የሀገር ልብስ ነው የገዛችላቸው። ልብሱ ብቻ ሳይሆን ሄሉ ከምንም በላይ ለቤተሰቦቿ ትልቅ ቦታ አላት እና በጣም ነው ደስ የምትለኝ። በተለይ በተለይ ሴት ልጅ ለቤተሰቦቿ፣ አባት እናት ምንም ይሁኑ፣ ምንም ያድርጓችሁ ለእነሱ ቦታ ስጡ። እውነት የእነሱ የአንድ ቀን የእንባ ምርቃት የትም ቦታ አይጥላችሁም። የትም ቦታ በየሄዳችሁበት ፈተና ቢያጋጥማችሁ ብትወርቁ ነው እንጂ ጥሏችሁ አይጥላችሁም። እና ሄሉን ሳያት በቃ የነገዋን እያስተካከለች ነው እውነት። የነገዋን በነሱ ምርቃት በአባቷ እንባ ምርቃት በእናቷ ደስታ ምርቃት የነገዋን እያስተካከለች ነው። እና ሄሉ የኔ ቆንጆ ማለት ነው እንጀራሽ ከፍ ይበል፣ የኔ ቆራጥ የኔ ጀግና ማለት ነው። ነገ ትልቅ ደረጃ ተደርሻለሽ። እውነት የዛሬ ፈተና ለነገ ትልቅ ደረጃ መዳረሻሽ ነው እና። ከምንም በላይ አባቷ ደግሞ የሌለ ያሳዝኑኛል። ጋሽ ማሞ የሄሉ አባት እውነት ያሳዝኑኛል። በቃ እግዚአብሔር ምረቱን ልኮላቸው እንደው ቆመው እንደው ከልጆቻቸው ጋር ሄደው በእርግጥ እግዚአብሔር የጻፈልንን ነው አይደል ሁላችን የምንኖረው። ግን አንድ ቀን ደግሞ እመቤቴ ማርያም ፈውሳቸው ቆመው ሄደው ከልጆቻቸው ጋር ያሳየን። እውነት በጣም ነው የሚያሳዝኑኝ የሌለ ማለት ነው እና የልዬኔዎች ሁሌም በአባትሽ ተመረቂ በትንሽ ነገር ነው ቤተሰብ ከኛ ትልቅ ነገር ቤተሰብ አይጠብቅም። በተለይ እናት አባት ከልጆቻቸው ትልቅ ነገር አይጠብቁም። እግዚአብሔርን ትልቅ ነገር አይጠብቁም። በትንሽ ነገር ይደሰታሉ። በቃ ምክንያቱም ያለ እነሱ ለእኛ ትንሽ ነገር ናት አደል፣ ሄዶ ምናልባት በሆነ ነገር የምታጠፋውን አደል፣ ለሳቸው ግን ያ ነገር ትልቅ ነውና ያንን ምርቃት ደግሞ በእንባ ራሱ ምርቃት ነው የደስታ እንጂ፣ ያንቺ ላዝና አይደለም። እና መደሰታቸውን ያለቀሱ ስለምወዱሽም ነው። እና ያንን ምርቃት ደግሞ ማግኘት መታደን ነው። እና ሄሉዬን የወዳው እንደዚህ ቤተሰቦችሽን ተንከባከቢ እናቲ። ያንቺ ካለው ይመጣል፣ ካላለውም ደግሞ ህይወት ይቀጥላል። ትኖር ያለሽ እውነት ራሱሽንም አትጉጅ። እነዚህን የመሰሉ ወርቅ አባት እነዚህን የመሰሉ ፈትለን የመሰለች ወርቅናት ገና ሸበላ ወጣት ሸንቃጣናት እያለችሽ ኧረ ዝም በይ፣ ቤተሰብሽን የሚያከብር ይመጣል። እውነት አንቺን ሳይሆን ቤተሰብሽን የሚያከብር ወንድ ይመጣል። ና ናት ያንቺ ካለው እህል ውሃ ከሆነ እሰየው ነው። ካልሆነም ደግሞ ራሱን አጠንክረሽ ባለችሽ ጊዜ ከነዚህ ከምስኪን አባትሽ ምርቃት እየተቀባሽ ከእናትሽ ምርቃት እየተቀባሽ የማታሽን የወደፊት እንጀራሽን እያሳምርሽ ሜር ነው ነገ አንቺን እልል ብሎ ስቁጭ ብድግ ብሎ የሚያገባሽ ባል ይመጣልና ራሽን ራሽን ማታጨናንቅ የእኔ ቆንጆ። በእርግጥ አንቺ ጠንካራ ሴት ነሽ፣ ከአንቺ ብዙ መማር ይቻላል። እና ሄሉዬ፣ እኔ በጣም ደስ ብሎኛል ዛሬ ለአባትሽ ባረክሽ ነገር የሌለን የተደሰትኩት እውነት ቤተሰብ በቃ ሴት ልጅ እችናት በቃ እግዚአብሔርን በቃ እኔ ቤተሰቦቻቸውን ንቀው ሌላ ሰው ቢያከብሩ ለእኔ ትርጉም የለውም። ቤተሰቧን አክብራ እራሷን የምታስከብር ሌላውን ሰው የምታከብር እንጂ ለቤተሰብ ቦታ ሳይኖር ለሌላ ሰው ቦታ አለኝ ማለት ይከብዳልና አንቺ ደግሞ ከምንም በላይ ቅድሚያ ለቤተሰብ ነገ ብትወርቂ ያነሱሻ ምንም ብትሆኚ በተለይ እናት አባት፣ እንጃ ምንንዷ እግዚአብሔርን እንመላችሁና ለቤተሰቦች ለእናት ለአባትሽ እድሜና ጤና ይስጣቸው። በእናንተ ይደሰቱ። ሄሉዬ